በወርቅ 1800 ዶላር በላይ የሚከራይበት ቦታ ላይ መሃል ቦሌ ጃፓን ከስኩል ኦፍ ትሞሮ ትምህርት ቤት አጠገብ ከኤርፖርት የሁለት ደቂቃ ርቀት ላይ የሚገኝ ባለ 14 ወለል አፓርታማ ላይ በፍሉር አራት ቤት ያለው ባለ አንድ መኝታ በ6 ነጥብ ሁለት ሚሊዮን ብር ሙሉ ዋጋ ባለ ሁለት መኝታ በ ዘጠኝ ነጥብ ስምንት ሚሊዮን ብር አጠቃላይ ዋጋ የሚሸጠው አፓርትመንት ይዤላችሁ መጥቻለሁ። የዝን ሪል ስቴት አልሚው ድርጅት ማን ነው? ከዚህ ቀደም ምን ሰርቷል? እዚህ አፓርትመንት ላይ ስንት አይነት የካሬ አማራጮች አሉት? በካሬ ዋጋ ስንት ነው? አከፋፍሉ እንዴት ነው? በምን አይነት ሁኔታ ነው የሚያስረክበው? መቼ ነው የሚጠናቀቀው? የሚሉትን ሙሉ መረጃ በዚህ ቻናል ታገኙበታላችሁ። እስከ መጨረሻው አብራችሁን ቆዩ። ይህ ስለቤት የተሰኘ ዩቲዩብ ቻናላችን ነው። እስከ መጨረሻው አብራችን መቆየት መረጃ ማግኘት ትችላላችሁ። እስከ መጨረሻው አብራችን ቆዩ። ቀጥታ ወደ መረጃው አለፍን። እንግዲህ ዛሬ ይዤላችሁ የመጣሁት አፓርትመንት በመሃል ቦሌ ጃፓን ከኤርፖርት የሁለት ደቂቃ ርቀት ላይ እንዲሁም ደግሞ ካጠገቡ ስኩል ኦፍ ቱሞሮ፣ የተለያዩ ኤምባሲዎች፣ ኢንተርናሽናል ሬስቶራንቶች፣ የእምነት ተቋማቶች በሚገኙበት ለመኖርም ለኢንቨስትመንትም እጅግ ደህንነቱ የተጠበቀ ቆንጆ ሎኬሽን ላይ በቅናሽ ዋጋ የሚሸጥ ቤት ነው ይዤላችሁ የመጣሁት። እንግዲህ ሎኬሽኑ ቦሌ ጃፓን ከስኩል ኦፍ ትምህሮ ትምህርት ቤት አጠገብ የሚገኝ አፓርትመንት ነው። ይህም አፓርትመንት የሚገነባው ድርጅት ፕራይም ሪል ስቴት ይባላል። እንግዲህ ፕራይም ሪል ስቴት ከዚህ ቀደም ቦሌ ስካይላይት ፊት ለፊት ወይም ደግሞ ከሚሊኒየም አዳራሽ አጠገብ ላይ በተመሳሳይ ባለ 14 ወለል ስትራክቸሩ የተጠናቀቀለት የፓርቲሽን ስራ ዘጠነኛ ላይ እየደረሰ በስድስት ወር ለማስረከብ ኦረዲ ወደ መጠናቀቅ የደረሰ አፓርትመንት ሽጦ ጨርሷል። አሁን ይህ ሁለተኛ ፕሮጀክት ነው። ይህም በተመሳሳይ ጂ ፕላስ 15 እንዲሁም ቴራስ የሚኖረው በፍሎር አራት ቤት የያዘ ባለ 15 ወለል አፓርታማ ነው። እንግዲህ ይህ አፓርትመንት ከመሬት በታች አንድ ቤዝመንት ፕላስ ግራውንዱ ለመኪና ማቆሚያ የሚሆን ሲሆን፣ ከአንደኛ ፍሎር ጀምሮ እስከ 15ኛ ፍሎር ድረስ ደግሞ መኖሪያ አፓርትመንቶች ናቸው ማለት ነው። እዚህ አፓርትመንት ላይ ለመኖር የሚያስፈልጉ እያንዳንዱ አሚኒቲ እና ፋሲሊቲዎች የተሟሉ ማግኘት ነው። ከነዚህም ውስጥ የከርሰ ምድር ውሃ፣ ባካፕ ጀነሬተር፣ ሁለት ዘመናዊ ሊፍት፣ የቆሻሻ ማስወገጃ፣ ኤይ ሴኩሪቲ ካሜራ፣ ፋየር ፋይቲንግ ሲስተም እንዲሁም 15ኛ ላይ ሰፊ ቴራስ፣ ለሀዘንም ለደስታ የሚሆን ሰፊ ቴራስ፣ እዛው ቴራሱ ላይ ደግሞ የጂም አገልግሎት የሚሟላለት አፓርትመንት ነው የሚሆነው ማለት ነው። እንግዲህ እዚህ አፓርትመንት ላይ በፍሎር አራት ቤት ነው የሚኖሩት። ባለ አንድ መኝታ በሁለት አይነት የካሬ አማራጭ ማለትም በ88ና በ102 ካሬ ባለ ሁለት መኝታ ደግሞ በ115 እና በ121 ካሬ አማራጭ እዚህ አፓርትመንት ላይ ማግኘት ትችላላችሁ ማለት ነው። እንግዲህ አሁን ላይ ይህ አፓርትመንት ያለበት የግንባታ ደረጃ እንግዲህ የቫውንዴሽን ወይም የቤዝመንት ስራ ተጠናቆ አሁን ላይ የግራውንድ ፍሎር የስላቭ ሙሌት ላይ ነው የሚገኘው። ይህ አፓርትመንትን በሁለት ዓመት ለማጠናቀቅ ነው ድርጅቱ የሁለት ዓመት የ ማጠናቀቂያ ጊዜ ይዞ እየሰራ የሚገኘው ማለት ነው። እንግዲህ ይህ አፓርትመንት አሁን ላይ በጣም ከገበያው ባነሰ ዋጋ ነው እየተሸጠ የሚገኘው። ያ ማለትም እንደ አከፋፈል የተለያየ የዲስካውንት ፓኬጅን ተዘጋጅቷል። ግን ቅድመ ክፍያ 20% ነው። 20% ለሚከፍሉ ደንበኞች በካሬ በ90 ሺ ብር፣ 30% ለሚከፍሉ በ85 ሺ ብር፣ 50 ለሚከፍሉ በ80 በ80 ሺብር 75% ለሚከፍል በ75 ሺብር መቶ ለሚከፍል ደግሞ በካሬ በ70 ሺብር እዚህ አፓርትመንት ላይ ቤቶችን ማግኘት ትችላላችሁ ማለት ነው። በትንሹ የዚህን አፓርትመንት የትንሹን ዋጋ ስናይ ባለአንድ መኝታ 88 ካሬ በ20% ክፍያ በጠቅላላ በ7.9 ሚሊዮን ብር ማግኘት ትችላላችሁ። 100% ለሚከፍል ደግሞ በ6.2 ሚሊዮን ብር እዚህ ሳይት ላይ ቤት ማግኘት ትችላላችሁ ማለት ነው ቦሌ ጃፓን ላይ። እንዲሁም ባለ ሁለት መኝታ ደግሞ 115 ካሬውን 20% ለሚከፍል በጠቅላላ በ10.3 ሚሊዮን ብር መቶ ፐርሰንት ለሚከፍል ደግሞ በ8 ሚሊዮን ብር ሙሉ ዋጋ እዚህ አፓርትመንት ላይ እዚህ ሳይት ላይ ወይም እዚህ ጃፓን ሎኬሽን ላይ ቤቶችን ማግኘት ይችላላችሁ ማለት ነው። እንግዲህ ይህ አፓርትመንት የርክክብ ሁኔታው ምን ይመስላል ካላችሁ፣ ይህ አፓርትመንት በሰሚ ፊኒሽድ ነው ይሄ ዋጋ ይወጣለት የሚረከበው ማለት ነው። ሰሚ ፊኒሽድ ሲባል እንግዲህ የማያካትተው የመሬት ሴራሚክ፣ የባኞ ቤት እቃዎች፣ የውስጥ ለውስጥ የፈርኒቸር ማለትም በር፣ ኪችን ካብኔት እና ካፕቦርድ እንዲሁም ደግሞ የቀለም ስራ የማብራት ላይቲንግ ፊክስቸሮች እነዚህ አያካትትም። ወይም ደግሞ ገዢው ወይም ደንበኛው ባለቤቱ ነው ይህንን ጨርሶ የሚገባበት ማለት ነው። ሰው ድርጅቱ የሚያስረክበው እስከዚህ ባለው ሁኔታ ውስጥ ነው። ሶ ይህንን አፓርትመንት አሁን ላይ እንግዲህ በነገርኳችሁ የፕሮሞሽናል ዋጋ እየተሸጡ ነው የሚገኙት። በፍሎር አራት ቤት ነው ያለው እያንዳንዱ አሚኒቲ ተሟልቶለታል። እዚህ ሎኬሽን ላይ እንግዲህ በወር አንድ ሺህ ባለሁለት መኝታ አንድ ሺህ ስምንት መቶ ዶላር ነው የሚከራየው ማለት ነው። ሶ እዚህ አንድ ሺህ ስምንት መቶ ዶላር የሚከራይበት ቦታ በስምንት ሚሊዮን ብር አንድ ሰው ባለሁለት መኝታ ቢገዛ በቀላሉ በሁለት ዓመት ውስጥ ያወጣውን ገንዘብ መመለስ ይችላል በሬንታል ብቻ ማለት ነው። ሶ እንዲሁም ደግሞ በ አፕሪሽን ደግሞ አሁን በስምንት ሚሊዮን ብር የገዛችሁት ዋጋ ከሁለት ዓመት በኋላ ስትረከቡት ደግሞ ስንት ትሸጧላችሁ ቢባል እንግዲህ ለ8 ሚሊዮን ብር የተገዛው ማክሲመም በ15 ሚሊዮን ብር ይሸጣል ተብሎ ይገመታል። ሶ ይህንን አፓርትመንት በዚህ ዋጋ ገዝታችሁ የዛሬ ሁለት ዓመት በደንብ መጠቀም ለምትፈልጉ እንደ ኢንቨስትመንት እንደ ኢንቨስተር ስታስቡት እንዲሁም እንደ ገዢ ደግሞ እዚህ አካባቢ ላይ ሴኪውርድ ጥሩ ሎኬሽን ማል ሎኬሽን ላይ ከከተማ ሳትርቁ መኖር ለምትፈልጉም ተመራጭ የሆነ ቦታ ስለሆነ እዚህ አፓርትመንት ላይ ይህንን ቤት መግዛት ለምትፈልጉ ሎኬሽኑም ዋጋውም ሳያመልጣችሁ በቅናሹ ተጠቅማችሁ እንድትገዙ እንግዲህ ይህንን ቪዲዮ ሰርች የላችኋለሁ። እየደወላችሁ ሙሉ መረጃ በመውሰድ ሳይቱን በማየት አምናችሁ ልባችሁ ሲያምን ይህንን ቤት መግዛት ትችላላችሁ ማለት ነው። መረጃውን ለመውሰድ ሳይት ለማየት ቀጠሮ ለማስያዝ በ0915946295 ላይ ከስር ባለው ስልክ በቀጥታ እንዲሁም በዋትሳፕ ኮንታክት ማድረግ ትችላላችሁ ማለት ነው። ፕራይም ሪል እስቴት እያላችሁ ሶ ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስል ነበር። እስከ መጨረሻው አብራችሁ ስለቆያችሁ እጅ ከልብ አድርጌ አመሰግናለሁ። ቀጣይ ደግሞ በተለያዩ የቤት መረጃዎች እንዲሁም ደግሞ በተለያዩ የቤት ቅኝቶች ወደ እናንተ መጣለሁ። ሐሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ ላይክ አድርጉት፣ እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ አብሮናታችሁን አሳዩ። ሰብስክራይብ እንዳይረሳ። ቀጣይ እስክንገናኝ መልካም ጊዜ መልካም ቆይታ ተመኘውኝ። ይህ ስለ ቤት ነው